የመጀመሪያ ሚስቴን ካጣዋት በኋላ ሁለተኛ እንዳገባ ያደረገችኝ ሴት በጣም መልከ መልካምና ምርጥ የሆነች ሴት ነበረች። እንደዛ መልከ መልካም እንድትሆን ያደረጋት ነገር እራሱ ግራ እስኪገባኝ ድረስ ወይም ደግሞ ሴቶች እንደዚህ ይህን ያክል መልካም ይሆናሉ ብዬ ማሰብ እስኪያቅተኝ ድረስ መልካም ሆናለኝ ነበር በማለት ይናገራል ባለ ታሪኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰያ ዩቲዩብ ቤተሰቦች እንዲሁም ይህ ቪዲዮ የሚደርሳችሁ ሙስሊም ወንድም እህቶች፣ ዛሬ ይዤላችሁ የመጣሁት በጣም ጠቃሚና ወሳኝ የሆነ ታሪክ ነው። በደሴ ዙሪያ የሚኖር ወንድማችን ሲሆን መፍትሄ ያጣለት የሆነ አንድ ነገርን ይዞ ነው የመጣው። ምናልባት እሱ በፊት አግብቶ ሁለት ልጆችን የወለደ ቢሆንም ነገር ግን ሁለተኛ እንዲያገባ ያስገደደው አንድ ነገር አለ። ይህም ምንድን ነው? ወደ ታሪኩ ልመልሳችሁ። ባለ ታሪኩ ምግብ ቤት ይሰራል። ምግብ ቤት እየሰራ ባለበት ሰዓት ላይ የመጀመሪያ ሚስቱን ይተዋወቃታል፣ ያገባታል። በጣም በጥሩ ሁኔታ ይኖራሉ። አላህ ሱብሃነ ወተዓላም ወንድና ሴት ልጅን ረዘቃቸው። እነዚህን ሁለት ወንድና ሴት ልጆቻቸውን እያሳደጉ እንዲሁም ምግብ ቤቱን እየሰሩ በጣም ጥሩ የሚባል ገቢ እያገኙ እያሉ በመሃል በማይታወቅ በሽታ ሚስቱን ያጣታል። በዚህ ሰዓት ነበር ሀዘኑ የጀመረው ማለት ነው። አላህ ሱብሓነሁ ወተዓላ ሲረዝቃቸው ወንድም ሴትም አድርጎ ሰጣቸው። ምግብ ቤትም ሰጣቸው። ምግብ ቤቱ በጣም ገቢ ያለው ምግብ ቤትና አይን ቦታ ላይ የሚገኝ የሆነ ምግብ ቤት እንደሆነም ይነግረኛል ባለታሪኩ። እና ይህ ሁሉ ኒዓማ ከአላህ ሱብሓነሁ ወተዓላ ዘንድ መቶልኝ ደስተኛ ሁኜ ባለሁበት ሰዓት፣ እንዲሁም ፈጽሞ በማላቀው በሽታ ፈጽሞ አንድም ቀን እንኳን ለምርመራ ሆስፒታል ሳልወስዳት፣ ነገር ግን መጨረሻ ላይ አሸለበች በተኛችበት ይለናል ይሆናል ምናልባት እሷ ካሸር ላይ እየሰራች ወይም ምግብ ቤት ላይ እየሰራች ባለችበት ሰዓት ውስጥ ውስጧን ጎርቷት ሊሆን ይችላል። ነገር ግን አጣኋት ይልናል። እሷን ካጣሁ በኋላ እሷ ቦታ ላይ ሌላ ሴትን ተክቼ መስራት ስላለብኝ አንዲት ሴትን ተካት ይላል። እዛው አስተናጋጅ የነበረች ነገር ግን ስለ ምግብ ቤቱ በደንብ የምታውቅ ሆና ወደ ካሸር እንድትሄድ አደረኳት። ሂሳብ ሰራተኛ እንድትሆን ማለት ነው። ከዛም የሂሳብ ሰራተኛ አድርጊያት እየኖርን ባለንበት ሰዓት ልጆቼ የሚውሉበት ቦታ ስለማያገኙ ከትምህርት ቤት ሲመለሱ እዛው ምግብ ቤት ይመጣሉ። በዛ ሰዓት ልጆቼን አንድ አንዳንድ ቃት ሲያጠፉ ወይም ደግሞ አንዳንድ ነገርን ሲያጎድሉብኝ ተው እያልኩኝ ስቆጣቸው እንኳን ፈጽሞ አታስነካኝም ይችል ይላል። ፈጽሞ እንድቆጣቸውም አትፈልግም። በጣም ትንከባከባቸዋለች፣ በጣም ታስብላቸዋለች፣ በጣም ትወዳቸዋለች። እንደ እናትም እንዲቀርቧት አደረገቻቸው። ይህን ሁሉ ስመለከት በመጨረሻም እሷ ትዳር እንደሌላትም ስለማቅ፣ አንቺ ሴት እንደዚህ ልጆቼን የምትወጂ ከሆነ ትዳር የምትፈልጊ ከሆነ ለምን አንጋባም በማለት ጥያቄ ጠየኳት ይላል። ከዛም እሷ ከአንዳንድ እሺ ብላ ጥያቄን ተቀበለችኝ ጥያቄን ከተቀ በለችኝም በኋላ ሁለተኛ ትዳር ውስጥ ገባሁ ይላል። ሁለተኛ ትዳር ውስጥ እንድገባ ያደረገኝ የመጀመሪያው መሰረታዊ የሆነው ነጥቤ ልጆቼን እንድትወድልኝ በመፈለጌ፣ ልጆቼ እንዳይጎዱብኝ በመፈለጌ የተነሳ ነው ይላል። ትዳር ውስጥ መግባቱ ፍላጎቱም አልነበረኝም። የበፊቷ ሚስቴንም እያስታወስኩ ሌላ ሴትንም ፈጽሞ ላስጠጋ አልፈለግኩም ነበር። ነገር ግን እነዚህ ልጆች የቲሞች ናቸው እናት ያጡ ናቸው። ነገር ግን የእናትነትን ፍቅር ሊተካ ባይችልም በትንሹም ቢሆን የሚንከባከባቸው ያስፈልጋል በማለት ይህችን ሴት ላገባት ተገደድኩ ይላል። ታዲያ ይቺ ሴት ካገባዋት በኋላ በየጊዜው እየተቀያየረችብኝ መጣች ይላል። በፊት በጣም ትወዳቸው ነበር፣ በፊት በጣም ትንከባከባቸው ነበር፣ በፊት ከሷ ልጆች በላይ አድርጋ ነበር የምትመለከታቸው። እኔ ስቆጣቸው እንኳን የምትቆጣኝ አይነት ሴት ነበረች። አሁን ላይ ግን ያሁሉ ነገሯ ጠፋ፣ ሙሉ ነገሯ ጠፍቷል፣ ተወግዷል። ትጠላቸዋለች፣ ማየት አትፈልግም፣ ዙራ እንኳን አታያቸውም፣ በምግብ ትቀጣቸዋለች። እነሱም መሸማቀቅ፣ መሳቀቅ ጀመሩ። እሷን ሲያዩት ብርግግድ ግጥ ማለትም ጀመሩ። ምግብ ቤት ይዣቸው ሲሄድም እምቢ ማለት ጀመሩ። ይህ ሁሉ ነገር እያደር መጣ ይለናል። ይህ ሁሉ ነገር ሲመጣ ታዲያ እሷን ብዙ ጊዜ ላናግራት ሞከርኩኝ። ባክሽ እንደበፊቱ ሁኚ ምን ነሽ ነው ምን ነክቶሽ ነው? ባክሽን እላታለሁኝ። ነገር ግን እሷ ሁልጊዜ ጊዜ ምክንያቷ ምንድነው? አይኖቿ በጠቅላላ ንብረቶቼ ላይ ነበር፣ ገንዘቦች ላይ ነበር። ገንዘብ በኔ ስም አድርግ፣ ይህ ምግብ ቤት በኔ ስም አድርግ፣ በኔ ስም ብዙ ነገሮች እንፈልጋለሁ እያለች ነበር በየጊዜው ምትነግረኝ። ታዲያ ይሄን ባረግልሽ ታዲያ ለልጆቼ እንደበፊቱ ትሆኛለሽ ወይ ብዬም ጠይቃት አዎ ሆናለሁ ትለኛለች። ከዛም የሆነ ነገር አረግላታለሁ፣ ነገር ግን አሁንም ተመልሳ ክፉ ትሆናለች። ይሄ ነገር በጣም ከበደኝ። በመጨረሻም ልፈታት ሁሉ ተገድጄ የነበርኩበት ጊዜ ነበር፣ ነገር ግን አብዛኛውን ንብረት ወደሷ ማድረጌ ስለነበረ ፈራው። እነዚህ የቲም የሆኑ ልጆች ተጎዱብኝ፣ ምክንያቱም የእናታቸው እና የኔ ገንዘብ ነው ያገንዘብ። እሷም በአጭር ጊዜ መክበር እና በአቋራጭ ገንዘብን ማግኘት ብቻ ነበረ የሚታይባት። በዚህ ሰዓት ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል እና ምክርህን እፈልጋለሁ በማለት ይጠይቀኛል ባለ ታሪኩ። ከወንዶችም ከሴቶችም እንደዚህ አይነት ባህሪያቶችን የያዙ ተንኮለኛና መጥፎ የሆኑ ሰዎች እንዳሉ የሚታወቅ ሲሆን አሁን ላይ ግን ወንድማችን ላይ የደረሰበት በሴቷ አማካኝነት የመጣበት መጥፎ ነገር ነው። ምናልባትም እቺ ልጅ ያደረገችው መጀመሪያ ላይ ልጆችን እንድትንከባከብ ያደረጋት እንዲሁም ደግሞ ልጆችን በይበልጥ ከሱ በላይ እንድታስብላቸው ያደረጋት ይህ ሀደፋዋ አላማዋ፣ ይህ ሊሆን ይችላል። እንደዚህ አይነት ሰዎች በጣም ከባድ ናቸው። መመለሻ አይኖራቸውም። ግባቸውን እስከሚያሳኩ ድረስ ሊሄዱም ይችላሉ። ምናልባት አላህ ሱብሓነሁ ወተዓላን የሆነ ሰዓት ፈርተውና በአላህ ፍራቻ ውስጥ መመከር ከመጣ እነሱ ጋርና እንዲሁም ጆሮአቸውን ከሰጡ ሊመለሱ ይችላሉ። ነገር ግን እንደዛ አይነት ባህሪ ከሌላቸው ወይም እንደዛ አይነት አጋጣሚ ካልመጣላቸው በዛው ሊቀጥሉም ይችላሉ። እነሱ ለየቲሞች አያስቡም። ገንዘብ ላይ ከሆነ አላማቸው ገንዘብን የማግኘት ፍላጎት ብቻ ነው ፊትለፊት የሚታያቸው። አንድ ሶስት ነጥቦችን ልሰጥህ ፈልጋለው እንድትሞክርበት ማለት ነው። የመጀመሪያው አላህ ሱብሓነሁ ወተዓላ እንድታውቅና የአላህን ሕግጋቶች እንድታውቅ ብታደርጋት፣ እድል ብትሰጣት ባይነኝ። ምክንያቱም ብዙዎች ጃሂሎች ናቸው፣ ዕውቀት የላቸውም፣ ዲናዊ ዕውቀት የላቸውም። የቲምን መንከባከብ ምን ያክል ደረጃ እንዳለው አያውቁም። እንዲሁም ደግሞ የሰው ገንዘብ ምንም ጠቃሚ እንዳልሆነና በራሳቸው ለፍተ ያመጡት ነገር ጠቃሚ እንደሆነ ብዙም አያውቁትም። በአጭር መክበርን ሊፈልጉ ይችላሉ። ለዚህም ሲባል እህታችን ብዙም ዕውቀቱ ላይኖራት ይችላል። ወደዛ ምግብ ቤት የመጣችው ከዕውቀት ነፃ ሆና ሊሆን ይችላል ስለዚህ መጀመሪያ ወደ እስልምና ነው እንድትመጣ እንዲሁም ወደ ቁርአን ሀዲሱ እንድትሄድና መቀማመጧን ዑለማዎች ጋር እንድታደርግ ብታደርጋት ባይነኝ ምክንያቱም ዕውቀት ብዙ ሰዎችን ይቀይራል ምናልባት ልባቸው ካልጠቆረና ካልደነደነ እንዲሁም መመለሻ መንገዳቸው ካልጠፋባቸው ዕውቀትን ባገኙ ቁጥር ወደ አላህ መመለስን ይችላሉና ይሄንን መጀመሪያ ልትሞክር ይገባሃል ምግብ ቤት ብዙ ጊዜ ማላያአን የሚበዛበት ቦታ ነው ሴቶች ደግሞ እዛ ቦታ ላይ ሲሆኑ ፈተና ይበዛባቸዋል የሚመከርም አይደለም እህቶች አማራጭ አተው ካልሆነ በስተቀር እዛ ቦታ ላይ መገኘት አይገባቸውም። እህቶች ሙስሊም እህቶች ማለት ነው። ስለዚህ አንተ ልታደርግ የሚገባ የመጀመሪያው አእምሮዋን የሞላት ነገር ስላለ ያንን ነገር እንድታወጣና በሌላ በዕልም በተዓሉመል ዕልም እውቀትን በማግኘት ወደ እስልምና እንድትሄድ በማድረግ የእስልምናን መሰረታዊ እውቀቶች እንድታገኝ በማድረግ የመጀመሪያውን ፎርማት አድርጋ እንደገና ልትሞላው ይገባታል። አእምሮዋን ማለት ነው። የየቲሞች ሀቅ በጣም ከባድ ነው። የየቲሞች አደራም በጣም ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም ከባድነቱን በመግለጽ ነበር ከሃተይን ብለው የተናገሩት የቲሞችን የሚንከባከብና እኔ እዛ ጀነት ላይ እንደዚህ ነን በማለት የተናገሩት ማለት ነው። ልዩነቱ ይሄ ነው። እንግዲህ ልብ በሉ ወንድም እህቶች። ስለዚህ ይሄን እድል ከማግኘትና አሁን ላይ የምታገኘው ገንዘብ የተሻለ የሚሆነው የትኛው እንደሆነ ማወቅ የምትችለው ወደ መስጂድ ስትመራት ነው። ወደ ደርሶች ስታሳትፋት ነው። ስለዚህ አንተም ችግር ሊኖርብህ ስለሚችል በዚህ ጉዳይ ላይ እውቀት ወሳኝ እንደሆነ አውቀ ወደ እውቀት ልትመራት ይገባሃል። አንተ አዋቂ ከሆንክ ግን ቤቷ ላይ ልታስተምራት ይገባል። አላህን እንድታውቅ የረሱላህ ሰለላሁ ዐለይሂ ወሰለም ሐዲሶች እንድታውቅና እንዲሁም እስልምና በየቲሞች ዙሪያ ላይ በባል ሐቅ ላይ እንዲሁም በህይወታዊ በማህበራዊ አኗኗር ላይ ምን እንደሚል ልታውቅ ይገባታል ይቺ እህታችን ማለት ነው። የመጀመሪያው ልታደርጎ የሚገባህ ይህ ነው። ሁለተኛ አንተ ይህን ሁሉ አድርገህ እንኳን ባይሳካለህ ልታደርግ የሚገባው ሁለተኛው ነገር የየቲሞችን ሐቅ ፈጽሙ ሆነ ለምትወደው ሰው ልትሰጥ አይገባህም። አንተ አደራ ተጥሎባሃል እናታቸው በምትሞት ሰዓት የእናታቸው ገንዘብ በአደራ መልኩ አንተ ጋር ነው ሊቀመጥ የሚገባው ከአንተ የተሻለ እዚህ ምድር ላይ ደግሞ እነዚህ ልጆች የላቸውም። ስለዚህ የነሱን ገንዘብ ምንም ያክል ተንከባካቢ ቢሆኑ እንኳን ለነዛ ሰዎች አሳልፈ መስጠት የለብህም። ስለዚህ ገንዘባቸውን መቀመጥ ባለበት ቦታ ላይ ይቀመጥ። አቅማዳምና አቅመ ሔዋን በሚደርሱ ሰዓት ግን ሀቃቸውን ልትሰጣቸው ይገባል። ከቻልክ ከቻልክ እንደውም ገንዘባቸው እንዲፈራላቸው ብዙ እንዲሆንላቸው ብታደርግ ኸይር ነው። ያን ማድረግ ቢያቅጥህ እንኳን ገንዘባቸውን ልታስቀምጥላቸው በአደራ መልኩ ግዴታህ ነው። ገና ለገና እየተንከባከበቻቸው ነው ብለህ ገና ለገና ሚስቴ ሆናለች ብለህ ገና ለገና ቤት ገብታለች ብለህ አሳልፈህ ለሷ የምትሰጥ ከሆነ የነሱን አደራ መጀመሪያ ያፈረስከው አንተ እንጂ እሷ አይደለችም። ለሷማ ሰጥታሃታል። አላህን ያልፈራሽ ሴት ሆናለች። በመጀመሪያው ነጥቤ የነገርኩህን አድርገህም አቅቷሃል። ስለዚህ ለሷ ገንዘብን አሳልፈህ መስጠት አይኖርብህም። ገንዘብ ፈላጊ ከሆነች ከመጨረሻ ድረስ ያለች ገንዘብን ስታጣ በራሷ ጊዜ ወታም ልትሄድ ትችላለች ማለት ነው። ሶስተኛው የመጨረሻው ነጥብ የደሞ ሊሆን የሚገባው የመጨረሻ አማራጭህን እወቅ። የመጨረሻው አማራጭ ምንድነው? ወስልሁ خیر الى <سؤال> الله سبحانه وتعالى صلح መስማማት በጣም የተሻለ ነው ይላል። መጀመሪያ ተነጋገራለ። የሚያስፈልጋትን ትመግባት አለ። እንዲሁም ደግሞ ገንዘብ ከገንዘብ ታርቃትና ወደ መስጅድ ወደ ልም ቦታ ታሳትፋት አለ። ይህን ሁሉ አድርገህ ካቃተህ ግን صلح ያስፈልጋል ማለት ነው። صلح የሚለውን ቃል በሁለት መንገድ እናየዋለን። የመጀመሪያ አብራችሁ ለመኖር የሚያስማማችሁን ነጥብ በማንሳትና በዛ ነገር ላይ በመነጋገር አብራችሁ መቀጠል። ሁለተኛው ደግሞ ወሱልሁ ኸይር፣ መለያየትም ሱልህ ነው። ስለዚህ ይሄን ሁሉ ነገር አድርገህ ትክክለኛ ሚስትህ ልትሆን ካልቻለችና ሀቅህን መጠበቅ ካልቻለች፣ የቲሞችንም ሀቅ በአግባብ መጠበቅ ካልቻለች ሌላ ሴትንም ልትደረብባት ሆነ ወይም እሷን ልታባራት ይፈቀድልሃል ማለት ነው። ይህ የመጨረሻው የሆነ አማራጭ ቢሆን የተሻለ ይሆናል ላንተም ቢዚ እንዳትሆን